ልጁን በክብር ማቲዝ ከሆነ አይደለም መለየት፣ ከዚህ በላ አይኑን ራሱ አታይ አታገኙም። ትቀልዳላችሁ እንደዚህ

ነገ ቢሆን ስርዓት አቅሚዞ እንደዛ አድርጌ እንደዛ አድርጌ በጣም ነው የጸጸተኝ። አሁን አጠገቤ እንዳደርስ ቢሎኛል እንዴት ሆኜ ምን እንደምኖር አላውቅም። ወይ ራሴን አጠፋለሁ ወይ አገሬን ለቅቄ በቃ እንዳያገኝ አይኔንም እንዳያገኘን እጠፋለሁ ከዚህ ሀገር ምናምን እያለች ትመጣለች። ዛሬ ታያለች ነገር መሳሽ ወይ ቁመት ወይ ውበት የለ ወይ ጸባ የለ ጣንስተ ልሄ

የድመት ሞት ትሞታለች፣ እንደ ወንድ ይከበር።

አይ እዛ ጋር እኛ የምናወራ ልጁ ይከበር፣ እንደ ወንድ ይከበር። ልጁ መከበር ነው የምንፈልገው። ልጁን እንፈልጋለን። አለቀ። ምንድን እንደ ልጁን ያዝን የምንም እያሉ ምን አባት ናት።

እንደ ወንድሜ ነው የምናየው ምንም እኛ አፍቃሪ ምናምን ነገር የለንም እዚጋ አንቺ አፍቃሪ የምን አባት አፍቃሪ ነው ምንድ ነው አፍቃሪ ምናምን እኔ ታላቅ እንደ ታላቅ ወንድሜ ነው ማከብረው ወዱ እሱ ይወዳሉ ደግፋሉ ምንም ነገር ቢመጣ ከሱ ጎን ነ እንጂ ከሱ ከኋላ ምንም ቢፈጠር አልለቅም መጀመሪያ እኔ ከመጀመሪያን ቀጥዬ እሱ ነው ያደነቅኩት እሱ ነው የሚወደው እሱ ነው የሚደግፉ ከመጀመሪያ እኔ ሀይሚ ምናምን ምጥጥስ ምጥጥስ አላቅም በቃ እኔ አንድ ብዬ ዩቱብን ከጀመርኩ ከብሩኬ ነው ጀመርኩት በቃ ምንም ቢሆን ምንም ወደኋላ ወደፊት የሚቀየር ነገር ምንም የለም። እኔ ከሱ ብዙ ነገር ተምሬያለሁ፣ እንደ ወንድም ማለት ነው። ብዙ ነገር መክሮኛል፣ እዚህ መክሮናል፣ ሁላችንም ማለት ነው። ግን አሁን እዚህ ከመጣችሁ እንደዚህ እንደዚህ ምን አፍቃሪ ምናምን የምን አፍቃሪ ነው? እሱ የእኛ ወንድማችን፣ ታላቅ ወንድማችን ነው በቃ አለቃ እንደዚህ ነው እንጂ ምንም ምንም ምንም ምንም ምንጥጥ ምንጥጥ ማለት የለብንም። ስርዓት የምትይዝ ከሆነ ስርዓት ይዛ መኖር ነው ከሱ ጋር። አይ ምን የመጣ ነገር እሺ ብለ የምትቀበል ከሆነ የራሷ ጉዳይ ነው እን የፈለገችን ምንትን ማማን ትችላለች። እሷን ከማነች? ማንን ነው የምታምነው? ማንን ነው የምታምነው እሱን ካላመነች? እንዴ ያዙን ሊቀቁኝ፣ አሁን ትናንትና ያዙን ሊቀቁኝ እያለችው ሴት አይደል? እን ማጣሁን እሱ ከሱ ጋር እንደዚህ እየሆነች አለች። ያቺ ምንድን ነው እዚህ ጋር ሞኝ አረጋችሁ ሁሉ ነው አሁን እኮ ስለ ሃይሚ ያሁን ስለ ሃይሚ ምናምን ሳይሆን ስለ ሃይሚ ደጋፊ እኮ ነው አሁን ብሩኬን፣ እንደዚህ ቀጥ ቀጥ አርግቶ እየበሉ ነው። ምን ልነጥ ጥሞሽ ጥቅም ምንድነው? ወረነ አፈርብ ይየብ ብሩኬን የምትበሉ ሰዎች አፈር ብሉ። እናንተ ከተልት ትገባ እናንተ። ትበላላችሁ፣ ታያላችሁ። ምንም ያደረገ ልጆን ዝም ብላችሁ እንደዚህ ትበላላችሁ። እንት ሴጣኖች፣ አውዝብላ ከሴጣኑ ሴጣናችሁ ያመረ ነው ማለት እንዴ ዝም ሲባል ዝም ሲባል ዝም ጭራሽ አናቱ ላይ ወጣችሁ። አናቱ ላይ አናቱ ላይ ልጁ ነው በቁመቱ ሞቶ እያላችሁ ነው። ልጁ ልጁ ያለ ውሳኔ ነው የነገረ እኔን ማትረጂ ከሆነ አንቺና እኔ መለየት ነው አለ ትምትረጂ የምታምኒ ከሆነ ከኔ ጋ ሆኝ አ የሆነ አንቺ ልብሽ ላይ ቂም ይዘሽ ከኔ ጋር መኖር የለብሽም አይደል? እንደ እንደዚህ ይኮና ሌላ ነገር ምን አለ ልጁ ምንም አላለም። እናንተ ደግሞ ልጁ ትንሽ ነው። እንትጭታ ትንሽ ናት እና ነን እንደ እ ትንሽ መሆኗን ፈጣሪ ያውቃል። እንትኑን ማለት ነው። እናንተ ትንሽ ናት እያላችሁ ነው። ተረዱት።